ይሰማልሃል እንኳን ደስ ያለህ ስልህ ዝም አልከኝ እንኳን ደስ ያለ እንኳን አብሮ ደስ አለን አልኩኝ እኮ አልሰማኝ መሰለኝ አልሰማውም አልሰማውም እንዴት ነህ ሰላም ነው ወይ አለውኝ እግዚአብሔር ይመስገን ሁሉ መልካም ሁሉ ሰላም እግዚአብሔር ይመስገን ያሸነፈችው ልጅ አንተ ነች የት አምስተርዳም አምስተርዳም ሶስት አራት ቦታ ስለሆነ የተሮጠው የት የት ተሮጧል ማለት የት የት ያሸነፈ ልጆች አሉ ያሸነፉት ብዙ ናቸው ማለት ነው። ሶስት ሴቶች ነው ያሸነፉት። በሴቶች ሶስት ሴት በአንድ ሳምንት ዛሬ ሆኑ። የቴት የቴት ሉብላንጃ ማራቶንም፣ ትዕግስት የምትባል ልጅ፣ ትዕግስት ገዝሃኝ። ፓራኦሎምፒኳ ፓራኦሎምፒኳ። እሺ፣ አንዷስ? ሙሉ ሀብት ሙሉ ሀብት። ኦኬ፣ ሙሉ ሀብትም ያንተ ነች? አዎ ሙሉ ሀብት ቻይና ዛሬ አሸነፈች። ለሊት ላይ ሊነጋጋ አካባቢ። እንዲህ አሸናፊ ለመሆን የገፋፋህ ምንድን ነው? እ እንዲህ አሸናፊ ለመሆን የገፋፋህ ምንድን ነው? አያው ስራ ነው። ሌላ ምን አዲስ ነገር አለው? ስራ ነው፣ ስራ ነው። አዎ ስራ ነው። ልጆችም ዲሲፕሊን ናቸው፣ ስራቸውን ያከብራሉ። እሱን እንጂ ሌላ ምንም የተለየ ሚስጥር የለውም። በጣም ጥሩ በጣም ጥሩ። እቺ አለ ማነች አምስተርዳም ያሸነፈችው ስንተኛ ማራት ሆኗ ነው? ሶስተኛ። ማንነቴን ሳልነግርህ ሳልተዋወቅህ በመግባት ይቅርታ፣ እንደው ደስ ስላለኝ ነው፣ ልጅቷ ስለገረመች ነው ወደ ጥያቄ የገባሁት። ወንዴ ይባላለሁ። ወንዴ አሜሪካ። እንደምን ሰላም ነው ሆይ እግዚአብሔር ይመስገን። ሰላም ነ ሁሉ መልካም ሁሉ ሰላም እግዚአብሔር። አሰልጣኟ ማን ነው ብዬ ጠይቄ እሷ ነች ብላ ነግራኝ ነው። እህቷ ነች፣ ከቷ ጋር አወራለሁ እና እሷ ጌታ መሳይ ነው አሰልጣኟ ብላ ነገረችኝና ና ለዛ ነው የደወልኩልህ። ልክ ነው። እኔ የማሰለጥ ብዙ ጊዜ ነች አንተ ጋር ከጀመረች ብዙ ጊዜዋ ነው? አዲስ ልጅ ነች አዲስ ልጅ ናት ግን አመት ከምናምን ኦልሞስት ወደ አመት ከስድስት ወር ምናምን አካባቢ ሆኗታል። ማራቶን ሁለተኛዋ ነው። ሶስተኛ ሶስተኛ ማራቶን ሶስተኛ ማራቶን ነው። የሚገርም ነው። ከዛ ፊት ምን ላይ ነበር የምትሮጠው? ሶስት ሺህ መሰናክል አትሌት ነበረች። ያን ፕሮፋይል አይቼ ነው እዛ ላይ አይቼ ነው ወርልድ አትሌቲክስ ላይ ሶስት ሺህ መሰናክል የሶስት ሺህ መሰናክል ታደሰ ታከለ፣ ተስፋዬ ድሪባ። አሁን እቺ ደግሞ ሶስተኛ ሰው። እነዚህ ወደ ማራቶን ላይ ሲመጡ ውጤታማ እየሆኑ ነው እና ገርሞኛል በጣም ስለዚህ አንተ ጋር ከመጀመሪያ ጀምሮ አንተ ጋር ነው ረጅም ርቀት መስራት የጀመረችው? ቶታል ያው እኔ ጋ አምና ኦልሞስት ከአመት ከስምንት ወር በፊት ነው የወሰድኳት። ከዛ በኋላ የመጀመሪያ ማራቶኗ ማላጋ ላይ አሸነፈች። ቀጣ ማርች ላይ ባርሴሎና አስገባናት። ሶስት ደቂቃ ያህል አሻሽላ ወደ ሶስት ደቂቃ ከሀያ ሁለት ሮጠች። አሁን ደግሞ አምስተርዳም ረዥም ዝግጅት አድርገናል። በመሀል ጁላይ ላይ አንድ ፍ ማራቶን ብቻ ላክናት። ከማርች ጀምሮ ይሄኛው ሶስተኛ ማራቶኗ ረዥም ጊዜ ስንዘጋጅ ነበር። ስለዚህ አመጣጧ ከሀያ መጀመሪያ ከሀያ ስድስት ነው አልከኝ። ከሀያ ስድስት ሀያ ሁለት ሚገርም ነው የሚገርም አመጣጥ ነው። ስለዚህ ወደፊት ለሪከርድ የማትሄዱበት ምክንያት የለም ማለት ነው። ከእግዚአብሔር ጋር ጤና ይስጣችሁ። እግዚአብሔር ትልቁ ጤና ይስጥ። ትልቁ አትሌት ላይ ያው የምታውቀው ነገር ነው። ኢንጁሪ በጣም ስትራግል ያደርጋቸዋል። እሱ እንዳይደርስ ከእግዚአብሔር ጋር እየለመን እንቀጥላለን፣ እንደ እግዚአብሔር ፍቃድ። በጣም ጥሩ በጣም ልብጃን ያሸነፈችው ትዕግስት ገዛ ሀይ ነች እሷም አሁን የመጣቸው አንተ ጋር የቆየች ነች። እሷም አንድ አመት አለፋት፣ አንድ አመት በቃ አንድ አመት አካባቢ ሆናት። ቦታዋን አታ ነው ማለት ነው። ከዛ ፊትም ማራቶኖች ትሮጥ ነበረ፣ አንዳንድ ጊዜ ሀፍ ትሮጥ ነበር። ማራቶን ሳይሆን አንድ ሩጣለች መሰለኝ፣ ማራቶን ቻይና ምናምን አይቻታለሁኝ። አንድ ማራቶን አንድ ሩጣለች ይባላል። እንትን ዶኩመንት አላገኘውም፣ ከእሷ ባን ላይ መረጃ እና ሀፍሌ ግን በተደጋጋሚ ቆንጆ ሰዓት እንደሮጠች አይቸዋል ሂስትሪዋ ስለዚህ በአንድ ሳምንት ሶስት አትሌት ከአንድ አሰልጣኝ ውጤታማ ሆነ አለማችን ላይ ማለት ነው እንኳን ደስ ያለው እንኳን አብሮ ደስ ያለው እንዲህ ሌሎቹ ልጆችም አሁን ጸጋዬም ያንተ ነው ጸጋዬ ጌታቸው አይ አሁን ወደ ሽፍት አድርጓል ሌላ ቦታ ማለት ኦልሞስት ቲሙ አሲስ ብቻውን ስለሆነ እየሰራ ያለው ኦኬ አሲስ ሳይሆን የማልኮም ቲም ለብቻው ነው የሚሰራ። እንግዲህ በፊት ኔ ጋር ነበር አካል ነው። ከአንተ ጋር ስላየሁት እኮ ነው እንደዚያ ያልኩህ። ከመጀመሪያ ጀምሮ ማራቶን ሲጀምር ከአንተ ጋር መሰለኝ። መሰረቱ እኔ ነኝ ያስጀመርኩት ማራቶን። አንተ አሁን ለብቻ ናይኪ ብቻ ነው የምትሰራው? አሁን ሌላ የራስክን ብቻ ይዘህ ነው የምትሰራው? ኖ ኖ ሆነ አለ አዲዳሶች አሉ። እስፔሻሊ ከናይኪ ይልቅ የቻይና የተለያዩ ብራንዶች አሉ። እንደዛ ነው። አዲዳስ አለ፣ አሲስ አለ፣ ኦኖች አሉ። የተለያየ ብራንድ ነው እያሰለጠምኩ ያለሁት። እነ ልዑልም አንተ ጋ ናቸው? እስካሁን ልዑላው እኔ ጋ ነው ያለው። ጌታ ነ ሞላም ዛሬ አምስተርዳም ሶስተኛ ወጥቷል። ጌታ ነ ሞላም አንተ ጋ ነው። ረጅም ጊዜ ጠፍቶ ነበር። እሱም መጣ ማለት ነው ኖ ዘንድ ይሄን አመት እኮ ኦልሞስት ከአራት ማራቶኖች ሁለቱን አሸንፏል። አንዱን ስድስተኛ አምስተኛ ነው ስድስተኛ ነው የወጣው። ይሄኛውን ደግሞ ሶስተኛ ወጣ እንጂ ጥሩ ነው፣ እያሸነፈ ነው። ትዕግስት ገዛኛ ያሸነፈችበት ቦታ እሱ ነው። አምና ያሸነፈው በዚሁ ሰዓት። ኦኬ ልብጃን ያሸነፈው እሱ ነው። እንዲ አምና ላስቲር እሱ ነበር። ኦኬ እየመጣ ነው ማለት ነው። አይ ጌታነህን ሁልጊዜ ሰው የሚያውቀው በፊት ገባህ። በተለይ ክሮስ በነበረ ጊዜ በተለይ አንደኛ አንደኛ ነው እና ሲወጣ የነበረው ለዛ ነው። ረጅም ጊዜ ነው እኔ ስሙን እንትን ካልኩት ምናልባት እኔን እየራቅሁት ማለት ነው። ልቢጃን እሱ አልመሰለኝም። አንደኛ የወጣውና እሱ ነው። ላንዙ ማራቶንም አምና ያሸነፈው ሀያ ሀያ አራትን እሱ ነው። አሁን ደግሞ አምስተርዳም ሁለት ዜሮ አራት ሀያ ገብቶ እንግዲህ ሶስተኛ ወጣ። በጣም ጥሩ ፕሮግሬሽን የሚያሱ በጣም በጣም በጣም። ስለዚህ በዚህ ሳምንት ስንት ልጆች ውጤታማ ሆኑልህ ማለት ነው? ወደ ስድስት ኖ፣ ሴቶቹ ሶስት አሉ፣ ፕላስ እዚሁ ማራቶን ላይ አምስተርዳም አምስተኛ የወጣችው ጋዲሴም አለች እና በርከት ያሉ ልጆች ናቸው። የተለያየ ቦታ ሀፍም ሜትር ወጣ አለ። ጥሩ ነው በአጠቃላይ። እስፔሻሊ ጅቡቲ ሲትዝን ያለው የጅቡቲ አትሌት ነው። እሱም ዛሬ ፖርቹጋል ውስጥ አሸንፏል። ዋው፣ ፖርቱጋል ዛሬ። አንተም ብትሮጥ ታሸንፋለህ። ዛሬ ቀንህ ነው። በቃ እግዚአብሔር ነው። አውቃለሁ። ያው ሁልጊዜ ጠንካራ ስራ ላይ ነው ያለው እና በዚህ ጉዳይ እንኳን በድጋሚ እንኳን ደስ አለህ ለማለት ፈልጌ ነው የደወልኩልህ። ያው ሌላ ጊዜ በሌላ ፕሮግራም ላይ ኢንተርቪው ያደርግሃለሁ ማለት በተለያየ ሀሳቦች ዙሪያ ላይ ኢንተርቪው ቀጠሮ አድርጌ እንገናኛለን ብዬ አስባለሁ።